ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ጤንነት፣ ህይወት፣ መውጣት መግባት ሁሉ ሰላም ነው ወይ? ኢኔጋ ሁሉ ሰላም ነኝ፣ እግዚአብሔር ይመስገን። በስግደት በሀገር ያላችሁ እህት ወንድሞቼ እንዴት ናችሁ? ኢኔጋ ሁሉ ሰላም ነኝ፣ እግዚአብሔር ይመስገን። ይሄ ዩቲቡ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑልኝ፣ አበረታቱኝ። ላይክ አድርጉ፣ እባካችሁ ላይክ ሳታደርጉ አትለፉ። ብዙ ሰው አሁን ከላይ ብቻ አይቶ ነው የሚያልፈው። ላይክ አድርጉ ባካችሁ፣ ውዶቼ አያስከፍልም። ላይክ አድርጉ ይላችኋለሁ ውዶቼ። ዛሬ ደግሞ ይዤ የመጣሁት አንድ የኔ የጠቀመኝን ነገር አንድ ነገር ነው። ይዤ ወደ እናንተ የመጣሁት እሱም ምንድን ነው ብትሉ ይሄንን ቤኪንግ ሶዳ ማለት ይሄንን አሁን አረብ ሀገር፣ ሁላችሁ ታውቃላችሁ፣ ይሄ ቤኪንግ ሶዳ ነው። በኬት በምናምን ተደርጎ ነው የሚሰራ አረብ ሀገር መዳሞች እየሰሩ ታያሉ ብዙ ውዶች። ኢላቸው ይሄን ለምን መድኃኒት ነው ብትሉ፣ ልብ ምታመም ሰው ባለፈው፣ አብሳላት ቪዲዮ እየሰራች ነበር። አብሳላት ቪዲዮ ሰርታ ለነጭ ባህር ዛፍ ለደም ብዛት እንደ ሻሂ ተፈልቶ ነው የሚጠጣ። ሻወር ምናምን በሱ ውሃ እንደ ሰው ሲታጠብ ሰው እየዳነ ነው ብሎ ስንት ሰው እየመሰከረ ነው፣ አይታችኋል። እናንተም ይሄ እሷ በኩባያ ውሃ ጨምራችሁ የሱካር ማንኪያ እንዳደርጋችሁ በጥብጣችሁ፣ ትንሽ አድርጋችሁ በጥብጣችሁ ጠጡ እያለች ነበር። እኔም ከዚህ በፊት በጣም ልበ ያመኝ ነበር። እውነት ነው የሚላችሁ ጉዳዮች ዬ ይሄ እኔ በውሃ ላይ አላደረኩም፣ አልጠጣሁም። በውሃ ኔ ኬክ ነው የሰራሁት። ጉዳዮች ዬ ኬክ ሰርቼ በላው፣ ኬኩን በላው። አንድ ጊዜ ብቻ አይደለም፣ ተደጋጋሚ ሰርቼ በላው ይላቸዋለ። ጉዳዮች ዬ አሁን ድኛ ያለው ልብን በጣም ድኛ ያለው። እውነቴ ነው የሚላችሁ። አሁን ብዙ ዶቻችን እየታመማችሁ ምን እያላችሁ ከችላችሁ እየሰራችሁ ነው። ብዙ ሰው አሁን በምግብ በምናምንም ይታመማል። ልብ የሚታመም ሰው ብዙ ነው ያለው አሁን አውቃለሁ። እውነቴ ነው የሚላችሁ። ብዙ ዶቻችን ምናምን ስንገናኝ ልብ ያመኛል ምናምን እንደዚህ በሰላም ምክንያት እንደዚህ ይላሉ። ይሄ በጣም አሪፍ ነው ይላችሁ። ይሄ ቤኪንግ ሶዳ በጣም አሪፍ ነው። እባካችሁ ከፈለጋችሁ በውሃም በጥብጣችሁ ጠጡ፣ ግን አታብዙ ብዙ። ትንጭዬ ነገር ትንጭዬ ነገር ነው እንጂ አታብዙ ብዙ፣ ይላችኋለሁ። እዚህ ሀገር አሁን በኬክ ነው የሚጋግረው ይላችኋለሁ። እኔ ኬክ ጋግሬ ነው የበላሁት ውድዎችዬ። እባካችሁ ይላችኋለሁ ይሄን ልባችሁ የምትታመሙ እህቶቼ ይሄን ተጠቀሙ። ይሄ በጣም አሪፍ ነው። እኔ ራሱ ይሄ ተጠቅሜ ነው መድኃኒት የሆነልኝ ውዶችዬ፣ እባካችሁ ተጠቀሙ እላችኋለሁ ውዶችዬ። ይሄንን ዩቲቡን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታት እኔም ቪዲዮን ከወደዳችሁ

ነገ የተሻለ ቀን ይመጣል ዛሬ ለነገ አይደለም ይላችኋለሁ ነገ የተሻለ ቀን ነው የሚመጣ በርቱ ውዶች ዬ ይላችኋለሁ አሁን ይህን ለመግዛት ልባችሁ ስትታመመው ብዙዎቻችን አኪም ቤት ትሄዳላችሁ አኪም ቤት ብዙ መድኃኒት ይሰጣሉ ብር ትከፍላላችሁ ምንም ለውጥ አይኖርም እውነቴን ነው የሚላችሁ ብር ታወጣላችሁ እንጂ ምንም እንትን አይለውም፣ እላችኋለሁ ውዶችዬ። ይሄ ተጠቀሙ። ይሄ በጣም ነው እኔ የወደድኩት፣ የኔ በጣም ነው የጠቀመኝ። ይሄን ተጠቀሙ ውዶችዬ፣ እላችኋለሁ። በጣም አሪፍ ነው፣ ተጠቀሙ ይሄን፣ እላችኋለሁ። ከዛ በርቱ። እግዚአብሔር አምላክ ከእናንተ ጋር ይሁን። እኔን ከወደዳችሁኝ እመጣለሁ እላችኋለሁ፣ ውዶችዬ። አበረታቱን፣ ከጎኔ ሁኑልኝ እባካችን፣ አበረታቱን። ላይክ ሳታደርጉ አትለፉ እህቶቼ። በጣም ነው የሚወዳችሁ በጣም ነው ማከብራችሁ። ስግደት መድኃኒት ቤት ሆናችሁ መድኃኒት ኩሽና ሆናችሁ ከአመት አመት እየቆጠራችሁ ያላችሁ፣ እውነቴን ነው። የሚልቅ ቀን ነው ማታ ነው ሳትልው እየደከማችሁ እየበረታችሁ ያላችሁ በርቱ። እግዚአብሔር አምላክ ከእናንተ ጋር ይሁን። ነገ የተሻለ ቀን ይመጣል። ነገ ማንም ሰው ሰራተኛ ሆኖ ነው ነገ አሰሪ የሆነው። እባካችሁ አክስለችው ይላችኋል። ብዙዎቻችን ሲሉ እንደዚህ ሆኛለሁ፣ ጭንቅት በዝቶብኛል፣ እንደዚህ ሆኛለሁ፣ ራስን አጠፋለሁ፣ መድኃኒት እጠጣለሁ ምን የሚሉ ብዙ አሉ። እንደዚህ አይደለም ዛሬ ነገ ዛሬ ነገ አይደለም። ነገ ደግሞ የተሻለ ቀን ነው የሚመጣ። የዛሬ ትታችሁ፣ የዛሬ ጭንቅት ትታችሁ፣ የዛሬ ሀዘን ትታችሁ፣ የዛሬ ስንት ችግር የሚመጣ ከመዳ የሚመጣ ከቤተሰብ የሚመጣው ስንት ነገር ችላችሁ ነገ የተሻለ ቀን ይመጣል። ነገ እናንተ ራሳችሁ አሰሪ ትሆናላችሁ። ማንም ሰው ማንም ሰው ማንም ሰው ማንም ሰው መንግስትም ቢሆን ትላንት ሰራተኛ ሆኖ ነው ዛሬ አሰሪ የሆነው። ይላችኋለሁ ውዶች፣ ይሄ ነገ እናንተ አሰሪ ትሆናላችሁ። ነገ የተሻለ ቀን ይመጣል። ይላችኋለሁ በርቱ፣ ይላችኋለሁ እግዚአብሔር ነው የሚላችሁ። በርቱ የመዳን ቤት ያላችሁ ልጆች እኔ ሰላ ደንቃችሁ አላልፍም ይላችኋለሁ። እኔም መዳን ቤት ነው የሚሰራ ኮንትራት ነው የሚሰራ ውዶች ዬ፣ በርቱ እግዚአብሔር አምላክ ከእናንተ ጋራ ይሁን። እስቲ አስቴታችሁ ምናምን ጻፉ። በጸጉር የሚቀባውን ነገርም አሳያችኋለሁ ቅባትም አሳያችኋለሁ። ግን በፊቴ ምንም አልጠቀመም ውዶች ዬ በፊቴ ምንም አልጠቀምም ይላችኋለው። ያለ ፍሊተር ነው የመጣሁት። እንዴት ነው ብጉር አለብኝ? ብጉር እያስቸገረኛል፣ ብጉር አለብኝ ውዶችዬ፣ ይላችኋል። እስቲ ኮሜንት ላይ ጻፉልኝ። እውነቴ ነው የሚላችሁ እግዚአብሔር። ፍሊተር የለብኝም ይላችኋለው። ባዶ ነው። እንደዚህ ስንወጣ ብራስ መተማመን ይጨምራል። ሜካፕ በፊታችን ሜካፕ ጠፍጥፈን ቻፕስቲክ ጠፍጥፈን የለመድን ሰው ሰው ቢዶት ትተነው እንኳን ሰው ፊት እንኳን አንወጣም። ይላችኋለሁ ይሄ የሀያ አምስት ኮቶት ነገር ብር እያወጣን ፋርማሲ ደን ስንት ብር እያወጣን ነው ይላችኋለሁ። በራስ መተማመን ምንም አይሰጥም። በራስ መተማመን ምንም አይጨምርም ውዶችዬ ሁሉ ጊዜ እንደዚህ ከወጣችሁ በራስ መተማመን ይጨምራል ይላችኋለሁ። ውዶችዬ ሁላችሁም ሚዲያ ላይ የምትወጡ እንደኔ ያለ ፊሊተር እስቲ እንዴት ነው ትንሽ ቆንጆኛ አለ? እንዴት ነው እስቲ ኮሜንት ላይ ጻፉልኝ። ውዶችዬ እላቸው ያለው ያለምኔ ፍሊተር ነው የወጣቱ ሁላችሁም እንደዚህ ያለ ፍሊተር ኑ እላቸው ያለው። ውዶችዬ በጣም ነው የሚወዳችሁ፣ በጣም ነው የማከብራችሁ። በር ቪዲዮ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታትን ቤተሰብ ሁኑልኝ። በጣም ነው የሚወዳችሁ ነ ላይክ ሳታደርጉ እንዳትለፉ። ውዶችዬ ደንበኛ ሁኑልኝ፣ ቤተሰብ ሁኑልኝ። እኔም አዳዲስ ነገር ይዤ ወደ እናንተ የመጣለው ይላችሁ ያለ ውዶቼ መልካም አዳር ይሁንላችሁ። አሁን ስድስት ሰዓት ነው ይላችሁ አለው። እየመሸ ነው አሁን አረብ ሀገር ከረምት ስለሆኑ ፍሮ ነው የሚመሸው። ስድስት ሰዓት ነው አሁን። በኢትዮጵያ አስራ ሁለት ሰዓት አይደለም የሚባለው? አዎ ኢትዮጵያ አስራ ሁለት ሰዓት ነው፣ ዘገር ስድስት ሰዓት ነው። እንደዚህ ይላችሁ ያለ ውዶች መልካም አዳር ይሁንላችሁ። እግዚአብሔር አምላክ ከእናንተ ጋር ይሁን። በጣም ነው የሚወዳችሁ። መልካም አዳር ይሁንላችሁ። ባይ በጣም ነው የሚወዳችሁ።